ጠቃሚ ሀሳቦችን እና ምክሮችን የሚሰጡ ሰዎችን ማዳመጥ በጣም እወዳለሁ እና የዚህ ሰው ምክሮች ደግሞ እጅግ በጣም ደስ የሚሉ እና ጥልቅ ሀሳብን የያዙ ናቸው። በዕለት ተዕለት የማህበራዊ ህይወታችሁ ላይ ትልቅ አስተዋጽኦ የሚያደርግላችሁ ድንቅ ምክር ነው። ጨርሳችሁ እንደሰማችሁት ዋው እንደምትሉ አልተራተርም። እኔ ሰምቼ እንደጨረስኩ በጣም ስለተመቸኝ፣ ለእኔ እንደተመቸኝ ደግሞ ለሌላም ሰው ይመቻል የሚል ሀሳብ ውስጤ ላይ ስለፈጠረብኝ ነው ይሄንን ነገር ሼር እያደረኩላችሁ ያለሁት። በቀጥታ ወደ ቪዲዮ እንሂድ። ሰው እንዳይታዘብ ከፈለግ ያንድ ትልቅ ሰው ምክር ልምከር። አንድ ሰው እንደ ሰማ እያወቅ በተከታታይ ከሁለት ጊዜ በላይ አትጥራው። መልስ ካልሰጠህ ምናልባት የሆነ እየሰራ ያለው ነገር ሊኖር እንደሚችል ወይም በራሱ ምክንያት መልስ ሊሰጥህ እንዳልፈለገ ይግባህ። የተበደርከውን ገንዘብ አበዳሪ ከመጠየቁ በፊት መልስ። ምን ያህል ለቃልህ ታማኝና ኃላፊነት የሚሰማ ሰው እንደሆንክ ማረጋገጫው እሱ ነው። በአንጻሩ የተበደርከውን ጃንጥላም ቢሆን እስክሪብቶ ሳትጠየቅ መመለስ ቁም ነገረኝነት ያሳያል። ማንም ሰው ሊጋብዝህ ወደ ሆቴል ቢወስድህ ከሜኑ ውስጥ ውድ ዋጋ የሚያወጣውን ምግብ አትዘዝ። ሰዎች ምን ደግ ቢሆኑ ይሉኝታ የሌለው ሰውን መታዘባቸው እንደማይቀር አትርሳ። ማንንም ሰው ለምን እስካሁን አላገባህም አላገባሽም አይነት የግል ጥያቄዎችን አትጠይቅ ወይም ለምን ልጅ አልወለድክም አልወለድሽም አትበል። ይህ የእነርሱ እንጂ አንተ ጉዳይ አይደለም። እንዲህ አይነት ጥያቄ ሰዎችን ያሳቅቃል። በር ከፍተህ ስትገባ ከኋላ ወንድም ሆነ ሴት ትልቅም ሆነ ትንሽ ሰው ቢኖር በሩ በላያቸው እንዳይዘጋ ያዝላቸው። ለሰዎች ትሕትና ማሳየት አንተን ያስከብር ይሆናል እንጂ ትንሽ አያደርግህም። ከጓደኛ ጋር ታክሲ ተሳፍረ ስትሄድ እሱ ከከፈለ ሌላ ቀን ደግሞ ራስ ክፈል ፈቅዶ ካልሆነ በቀር በይሉኝታ ማንም ሰው ያንተን ወጪ መክፈል ግዴታ የለበትም። ሁሌም እኔ ብቻ ልክነኝ አትበል። ለአንተ ስድስት ቁጥር የሚመስለው ለሌላው ሰው ዘጠኝ ቁጥር ሊሆን ይችላል። ትክክልነት ካለህበት አንጻር የሚታይ አንጻራዊነት ነው። ከአንተ የተለየ አስተያየት ማግኘት ይጠቅምሃል እንጂ አይጎዳህም። ሰው ሲናገር እስኪ ጨርስ ጠብቅ እንጂ አታቋርጥ። አንድ ሰው ለማለት የሚፈልገውን ሳይጨርስ አስተያየት መስጠት ወደ ስህተት ሊመራህ ይችላል። በሰዎች ላይ በቀልድ አታሹፍ። በተለይ ሹፈቱን ካልወደዱት ወዲያውኑ አቁም። እንዲህ ያለውን ነገር አለመድገም ለሰዎች ስሜት ምን ያህል እንደምትጠነቀቅ ማሳያ ነው። ሁሌም ሰዎች በጥያቄ መሰረት ከረዱ በኋላ አመሰግናለሁ ማለት ይልመድብ። ሰዎችን በአደባባይ አመስግን የሚታረም ነገር ካላቸውም ቀስ ብለህ በግላቸው ንገራቸው እንጂ በሰው ፊት አታሳጣቸው። ለመሻሻል የሚጠቅማቸው ይህንን ማድረግህ ነው። ማንንም ሰው ክብደቱን በተመለከተ አስተያየት አትስት። ምናልባት ጥሩ ለብሶ ወይም ለብሳ ካየህ ዛሬ ዘንጠሃል ወይም በጣም ታምሪያለሽ ብቻ በል። ሰዎች ስለ ውፍረታቸውና ስለ ቅጥነታቸው ከፈለጉ ራሳቸው ይናገሩ እንጂ የአንተ አስተያየት ሊያበሳጫቸው ይችላል። ሰዎች በስልካቸው ላይ ፎቶ እንድታይ ሲሰጡ ያሳይሁን ብቻ አይተህ መልስ። ሳይፈቀድልህ ወደ ቀጣዩ ፎቶ አትሄድ። በድንገት የግልና ማንንም እንዲያዩ የማይፈልግትን ፎቶ አይተህ ቅር ልታሰኛቸው ትችላለህ። አንዴ ስራ ባልደረባ ሐኪም ጋር ቀጠሮ አለኝ ካለህ ምንህን አመሆነው ብላ አትጠይቅ። ደህና እንደሆንክ ተስፋ አደርጋለሁ ብቻ በል። የሰዎችን ግላዊነት አክብር። በመስሪያ ቤትህ ስራ አስፈጻሚ የሚሆን ጽዳት ሰራተኛ፣ ሁሉንም ሰው በአክብሮት ጥራ። ብዙዎች ለሁሉ ትሁት ነው የሚሉትን ሰው አብልጠው እንደሚወዱና እንደሚያቀርቡ እወቅ። ከሰው ጋር እያወራ ሳለ በፍጹም ስልክህን አትመልከት። ይህ ለሰውየው ያለህን ንቀት ማሳያ ነውና ይቀየመሃል። ለሰው ምክር መስጠት ያለብህ ከጠየቀህ ወይም ከፈለገ ብቻ ነው። አንዳንድ ጊዜ ሰዎች አብዝቶ የሚመክራቸውን ሰው አይወዱም ያነሱ መስሎ ሊሰማቸው ይችላል። የሰውን እድሜና ደሞዛት ጠይቅ ራሱ ማውራት ካልፈለገ በቀር ሰው መናገር ከማይፈልጋቸው ነገሮች ዋናዎቹ እነዚህ ናቸው። አንተን በቀጥታ የሚመለከት ካልሆነ በቀር በሌላ ሰው ጉዳይ በተለይ በባለትዳርና በፍቅረኞች ጉዳይ ጣልቃ አትግባ። የስነጣ መነጽር አድርገህ መንገድ ላይ የድግ የምታውቀውን ሰው ስታገኝ መነጽርህን አውልቀህ አነጋግረው። ከሰዎች ጋር ስታወራ የአይን ግንኙነት ማድረግ ተገቢ ነው። ይህንን ማድረግህ ለዚያ ሰው ያለህን አክብሮት ያሳያል። ጊዜ ፊቶን ካዞረባቸው ሰዎች ጋር ስትሆን ስለ ሀብታህ አታውራ፣ በዚህም አትኩራራ። በተለይ ልጅ መውለድ ባልቻሉ ሰዎች መካከል ስለ ልጆችህ አጥብቀህ ከማውራት ተቆጠር። ማንኛውንም መልካም መልእክት ከተቀበልክ በኋላ ለመልእክቱ አመሰግናለሁ መልአኩ ብርሃኑ እንዳዘጋጅ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረ። እንዴት አያችሁት? ዋሸው ምክር ብሎ ዝም ነው አይደለም። ስለዚህ ሌላ ጊዜም እንዲህ አሪፍ አሪፍ ቪዲዮዎች ስለቅ ቶሎ እንዲደርሳችሁ የፌስቡክ ፔጅ ተከታታዮች ፔጅን ፎሎ ማድረግ እንዳትረሱ፣ የቲክቶክ ተከታታዮችም እንደዚሁ ፔጅን ፎሎ አድርጉ። የዩቲዩብ ተከታታዮች ደግሞ ሰብስክራይብ አድርጉ። በየጊዜው የተለያዩ አዳዲስ መረጃዎችም እንዲሁም ጠቃሚ ሐሳብ አላቸው ብዬ የማስባቸውን ቪዲዮዎች ወደ እናንተ በየጊዜው አደርሳቸዋለሁ። ለማንኛውም የእናንተው ኤላ ነበርኩ። በዛሬው ቪዲዮ ዙሪያ እናንተም የተሰማችሁን ሐሳብ አስተያየት ከስር መጻፍ ትችላላችሁ።